አንድ አፕል የምታክል ትንሽዬ የቁስ አንድ ሙሉ ከተማን ከምድረገጽ የማትፋል አቅም ያለው ኃይልን ልታመነጭ ትችላለች። ይህ እንዴት ሊሆን ቻለ? እንዴት ሆኖ ነው እንዲህ ያለች ትንሽ ነገር የፀሐይን ኃይል የሚወዳደር ግዙፍ ኃይል በውስጧ ልትይዝ የቻለችው? ይህንን ለመረዳት ከዚህ በፊት ሄደን ወደ ማናቅበት ጠልቅ ጉዞ እናደርጋለን። ይህ ጉዞ የሚጀምረው ከሳይንቲስቶች አእምሮ ውስጥ ከተጠነሰሰው አንድ ሐሳብ ሲሆን የሚያልቀው ደግሞ የሰው ልጅን ታሪክ ለዘላለም በቀየረው አስደንጋጭ ክስተት ነው። በዚህ አስር ደቂቃ ውስጥ ይህንን ገዳይ መሳሪያ ለመፍጠር የተፈቱትን ሶስት ታላላቅ ሚስጥሮች አብረን እንመረምራለን። የመጀመሪያው ምስጢር በተፈጥሮ ውስጥ የተደበቀውን አተም የተባለውን ማደን ሲሆን የመጨረሻውና ወሳኙ ምስጢር ደግሞ ይህንን ኃይል እንዴት ማቀጣጠል እንደሚቻል የተገኘበት አስፈሪ ጥበብ እስከ መጨረሻው አብራችሁን ቆዩ። በአውሮፓ ሊዝ ማይትር፣ ኦቶ ሃን እና ፍሪትስ ስትራዝማን የተባሉ ሳይንቲስቶች አንድ አስገራሚ ነገር አገኙ። ዩራኒየም አተምን በኒውትሮን ሲመቱት አተሙ ለሁለት ተሰንጥቆ ከፍተኛ ኃይል እንደሚያመነጭ ተመለከቱ። ይህንን ሂደት ኒውክሌር ፊዥን ብለው ሰየሙት። ይህ ግኝት በወቅቱ በጀርመን ናዚዎች እጅ ቢወድ ሊያስከትል የሚችለውን ጥፋት የተገነዘቡት እንደ አልበርት አይንስታይን ያሉ ሳይንቲስቶች ለአሜሪካ ፕሬዚዳንት ፍራንክሊን ሮዝቬልት ደብዳቤ ጻፈ። ደብዳቤውም አንድ ግልጽ መልእክት ነበረው። ናዚዎች አቶሚክ ቦምብ ከመስራታቸው በፊት አሜሪካ መስራት አለባት። ይህ ደብዳቤ የማናተን ፕሮጀክት የተባለውን እጅግ በጣም ምስጢራዊና ውድ ፕሮጀክት ወለደ። የሰው ልጅ ታሪክን ለዘላለም የቀየረው ቦምብ ለመፍጠር የተደረገው አስፈሪ ውድድር። የመጀመሪያው ትልቁ ፈተና ደግሞ የቦምቡን ነዳጅ ማግኘት ነበረ። በመቀጠል ጉዟችን የሚሄደው ከምድር ጥልቀት ነው። 70% የሚሆነውን የዓለም ዩራኒየም ምርት ከሚያቀርቡት እንደ ካዛክስታን፣ አውስትራሊያ ወይም ካናዳ ካሉ ሩቅ የማዕድን ማውጫዎች ነው። ይህ ብረት እንደ ዩራናይት ባሉ ማዕድናት ውስጥ የሚገኝ ሲሆን መጠኑም ከ0.1% እስከ 2% ብቻ ነው። በማዕድን ማውጫዎቹ ውስጥ ግዙፍ ማሽኖች ቶን የሚቆጠር አፈር ሲያነሱ ወይም በመቶዎች የሚቆጠሩ ሜትሮችን ወደ ታች በሚወርዱ የመሬት ውስጥ ዋሻዎች ይህንን ውድ ማዕድን ያወጡት ይህ የወጣው ማዕድን ከተፈጨ በኋላ ከአሲድ ጋር ተቀላቅሎ ቢጫ ኬክ ወይም ደግሞ የሎ ኬክ በመባል የሚታወቅ 80% ንጹህ ዩራኒየም ኦክሳይድ ዱቄት ያስገኛል። ግን እዚህ ላይ የመጀመሪያው ታላቅ ሚስጥር ይጀምራል። የማይቻለውን መለየት። ተፈጥሯዊ ዩራኒየም ሁለት አይነት ናቸው፤ ከባድ እና ሰነፍ የሆነው ዩራኒየም 238 እና እጅግ በጣም ትንሽ 0.7% ብቻ የሆነው ነገር ግን በቀላሉ የሚፈነዳው ዩራኒየም 235። ልክ እሳት ለማንደድ ደረቅ እንጨት እንደሚያስፈልግ ሁሉ ለአቶሚክ ቦምብ ደግሞ ዩራኒየም 235 ያስፈልጋል። ችግሩ ሁለቱ አይሶቶፖች በኬሚካላዊ ባህሪያቸው ተመሳሳይ በመሆናቸው እንደ ስንዴና እንደ ገለባ መለየት አይቻል። ብቸኛው ልዩነታቸው ክብደታቸው ነው። ዩራኒየም 235 ከዩራኒየም 238 በጥቂቱ ይቀላል። ይህንን ለመለየት ቢጫ ኬኩን ወደ ዩራኒየም ሄክሳፍሎራይድ ጋዝነት ይቀየራል። ከዚያም ሴንትሪፊውጅ በሚባሉ በፍጥነት የሚሽከረከሩ ማሽኖች ውስጥ ያስገቡታል። ይህ የማሽከርከር ኃይል ልክ ወተት ሲመታ ኢቤ እንደሚለየው ሁሉ ቀላሉን ዩራኒየም 235 ከከባዱ ዩራኒየም 238 ቀስ በቀስ ይለየዋል። ይህ ሂደት እጅግ አድካሚ ከመሆኑ የተነሳ ትንሽ መጠን ያለውን ዩራኒየም 235 ለማግኘት በሺዎች የሚቆጠሩ ተያያዥ ሴንትሪፊውጆች ለወራት ያለማቋረጥ መስራት ነበረባት። ሳይንቲስቶች ግን ሌላ አማራጭ ደግሞ ነበራቸው። ፕሉቶኒየም 239። ይህ ንጥረ ነገር በተፈጥሮ አይገኝም። በኒውክሌር ኃይል ማመንጫዎች ውስጥ ዩራኒየም 238 በኒውትሮኖች በመደብደብ የሚፈጠር ሰው ሰራሽ ንጥረ ነገር ነው። ፕሉቶኒየም ከዩራኒየም 235 የበለጠ ኃይለኛ ቢሆንም እጅግ በጣም አደገኛ ራዲዮ አክቲቭ ስላለው ማምረቱና መያዙ ከፍተኛ ጥንቃቄ ይጠይቃል። የማንሃታን ፕሮጀክት እነዚህን ሁለት መንገዶች በትይዩ ነበረ የተመለከተው። ነዳጁ ከተገኘ በኋላ ቀጣዩ እርምጃ ቦምቡን መገንባት ነበር። ይህ የሚካሄደው በኒው ሜክሲኮ በረሃ ውስጥ በተመሰረተችው እና በካርታ ላይ እንኳን በሌለችው ሎስ አላሞስ በምትባል ሚስጥራዊ ከተማ ውስጥ ነበር። እዚህ የዘመኑ ምርጥ አዕምሮዎች ተሰብስበው ሁለት አይነት የቦምብ ንድፎችን አዘጋጁ። የመጀመሪያው ለዩራኒየሙ የተሰራውና ሊትል ቦይ የተሰኘው የሽጉጥ ንድፍ ነበር። ሐሳቡ ቀላል፣ የዩራኒየም ቁራጭ ልክ እንደ ጥይት ተኩሶ ከሌላ ዩራኒየም ቁራጭ ኢላማ ጋር በማጋጨት ፍንዳታውን ለመፍጠር የሚያስገኘው ወሳኝ ክብደት ወይም ደግሞ ክሪቲካል ማስ መፍጠር ነበር። ሁለተኛው ንድፍ ግን እጅግ በጣም የተወሳሰበ ነበረ። እናም ይህ ወደ ሁለተኛው ታላቅ ሚስጢር ይወስደናል። የተገደደው ፍንዳታ። ፕሉቶኒየምን በሽጉጥ ንድፍ ለመጠቀም ሲሞክሩ አንድ ያልጠበቁት ችግር ገጠማቸው። ፕሉቶኒየም በጣም ያልተረጋጋ ከመሆኑ የተነሳ ሁለቱን ቁርጥራጮች ሙሉ በሙሉ ሳይገናኙ በፊት ያለ ጊዜው መፈንዳት ይጀምር ነበር። ይህም የቦምቡን ሙሉ ኃይል ያከሽፉ። ይህን ችግር ለመፍታት ሮበርት ኦፕንሃይመር እና ቡድኑ አንድ እብደት የሚመስል መፍትሄ አመጡ። እሱም ሀሳብ በአንድ ቃል ስናጠቃልለው ኢምፕሎዥን ይባላል፣ ወይም ወደ ውስጥ የመፈንዳት ንድፍ ሐሳቡ ፕሉቶኒየም ሉልን በሁሉም አቅጣጫ በተመሳሳይ ሰዓት በተመሳሳይ ኃይል በፈንጂዎች በመጭመቅ መጠኑን በቅጽበት እንዲጨመቅና ወደ ወሳኝ መጠን እንዲደርስ ማስገደድ ነበር። ልክ አንድ ብርቱካንን ከሁሉም አቅጣጫ በእጃችን በአንድ ጊዜ ጭምር እንደምናደርገው ማለት ነው። ይህ ግን በንድፈ ሐሳብ ቀላል ቢመስልም በተግባር የማይቻል ይመስል ነበር። ዙሪያ ያሉ ፈንጂዎቹ በሚሊ ሰከንድ ትክክለኛነት በአንድ ላይ መፈንዳት ነበረባት። ትንሽም አለመመጣጠን ቢኖር ፕሉቶኒየሙን እንደ እግር ኳስ ወደ አንድ አቅጣጫ ይገፋዋል እንጂ አይጨምቀውም። ይህንን ለማሳካት እንደ እግር ኳስ በሚመስል ቅርጽ በመስራት የፍንዳታውን ማዕበል ወደ ፕሉቶኒየሙ መሃል እንዲያተኩር አደረጉ። ይህ በሰው ልጅ ታሪክ ውስጥ ከተሰሩ እጅግ ትክክለኛ የምህንድስና ታሪኮች አንዱ ነበር። የቦምቡ ልብ ከተዘጋጀ በኋላ ብዙም ትኩረት የማይሰጠው ነገር ግን ወሳኝ የሆነው የቦምቡ ውጫዊ ሽፋን ተራ ይመጣል። የሊት የሊትል ቦይ ሽፋን አራት ቶን የሚመዝን ከጠንካራ ብረት የተሰራ ሲሊንደር ሲሆን የፋትማን ደግሞ አምስት ቶን የሚመዝን ከአውሮፕላን ደረጃ አልሙኒየም የተሰራ ሉላዊ ቅርጽ ነው። እነዚህ ሽፋኖች ዝም ብለው ኮንቴይነሮች አልነበሩ። በአየር ላይ በሚጓጓዙበት ወቅት ከፍተኛ ንዝረትንና ግፊትን እንዲቋቋሙ እንዲሁም የውስጡን ምስጢራዊ አካል ከውጭ ዓለም እንዲጠብቁ ተደርገው የተሰሩ የምህንድስና ድንቆች ነበሩ። በመጨረሻም ሁሉም አካላት እምብርቱ፣ ማቀጣጣያዎቹ፣ ፈንጆቹና ሽፋኑ በሁለት ሜትር ውፍረት ባለው የኮንክሪት ግድግዳ በተገነባ በጋሻ በታጠረ ክፍል ውስጥ ይገጣጠማሉ። ቦምቡ ከተገጣጠመ በኋላ ተከታታይ ከባድ ፈተናዎችን ያልፋል። ከዚያም ጨረርን ለመከላከልና ግጭትን ለመቋቋም በተሰራ የእርሳስና የብረት ኮንቴነር ውስጥ ታሽጎ እጣ ፈንታውን ይጠባበቅ ጀመር። አሁን ወደ መጨረሻውና አስፈሪው ሚስጥር ደርሰናል፣ የማይቆመው ሰንሰለት። እንግዲህ አቶሚክ ቦምብ እንዴት ነው የሚሰራው? መሪሁ ባጭሩ ይህን ይመስላል። መሪሁ አንድ ኒውትሮን የዩራኒየም 235 ወይም የፕሉቶኒየም 239 አተምን መሃል ሲመታ ለሁለት ይከፍለዋል። ይህ ሲሆን ከፍተኛ ኃይልና ሁለት ወይም ሶስት ተጨማሪ ኒውትሮኖች ይለቀቃሉ። እነዚህ አዳዲስ ኒውትሮኖች በበኩላቸው ሌሎች አተሞችን ይመታሉ። እነሱም በተራቸው ይከፈሉና እያንዳንዳቸው ተጨማሪ ኒውትሮኖችን ኃይልን ያስለቅቃል። ይህ ሂደት ልክ እንደ ዶሚኖ ኤፌክት አንዱ ሌላውን እየገፋ በሰከንድ ቅጽበት ውስጥ እልፍ አላፋት ጊዜ እየተባዛ ይቀጥላል። ይህ ሰንሰለታዊ ምላሽ በቅጽበት የማይታሰብ መጠን ያለው ኃይል በሙቀት በብርሃንና በጨረር መልክ ያስለቅቃል። በሂሮሺማ ላይ የተጣለው ሊትል ቦይ 15,000 ቶን ወይም ደግሞ ቲኤንቲ ኃይል ሲኖረው፣ በናጋሳኪ የተጣለው ፋትማን ደግሞ 21 ቶን የፈንጂ ኃይል ነበረው። ፍንዳታው ህንፃዎችን የሚያወድም የግፊት ማዕበል፣ በኪሎ ሜትር ርቀት ላይ ያለን ነገር ሁሉ የሚያቃጥል ሙቀትና፣ በረጅም ጊዜ ውስጥ ሉኪሚያ፣ ካንሰር የሚያስከትል ገዳይ የጋማ ጨረርን ይፈጥራል። በአንድ ቅጽበት በ10 ሺዎች የሚቆጠሩ ሰዎች ይወጠፍ፣ ከተማዎች አመድ ሆኑ። የሰው ልጅ ፀሐይን በምድር ላይ የመፍጠር ሚስጥር ሲያውቅ የራሱን ገሃነም የመፍጠር በር ከፍቷል። ይህንን አስደንጋጭ ጉዞ ከኛ ጋር ስላደረጋችሁ ከልብ እናመሰግናለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ከዚህም በሺዎች እጥፍ የሚበልጠውን የቴርሞ ኒውክሌር ቦምቦችን እንድናብራራላችሁ ከፈለጋችሁ አሳውቁል። እስከምንገናኝ ድረስ ደናውኑ